አባይ፣ እንዴት ናችሁ? ዶክተር አብይ ላይ ባለፈው መጣ ነበረ አንድ ጊዜ ቤተሰቧን ይዛ መጣ ነበር። ኦፕሬሽን ሰርቼላት ነበር። ከዛ በኋላ ዛሬ አንድ ስጦታ ልካለኛለች። ስጦታውን ላሳያችኋለሁ። እንግዲህ እንደምታዩት በጣም የሚገርም ስጦታ ነው። እኔ እኔ በህይወቴ እንደዚህ አይነት በጣም ስትልኝ ቬሮኒካ፣ በጣም ነው የማመሰግነው። መልእክቱን ደግሞ እዚጋ ሳጠችልኝ መልክት አለ። እሱን ይላል ዲር ዶክተር አብይ ዊ አር ሶ ቴንክፉል ኤንድ ግሬትፉል ፎር ዋት ዩ ዲድ ፎር አስ ቴንክ ዩ ሶ ማች ፍሮም ቬሮኒካ ይላል። በጣም አመሰግናለሁ። እኔም እግዚአብሔር ያክብርልኝ። በጣም የሚያምር ለመጀመሪያው የሚሆን በጣም ትልቃ መባሳይ የሚየጣምስስ ሰላም እንዴት ናችሁ ቬሮኒካ እጋ ትንሽ ቁስሎ ታበኛለች የሰሞኑን በንፋንሽ ዛሬ በጣም እንድትተባበሩ የምጠይቃችሁ ቀን ነው ሶስት ቦታ አብረን እንሄዳለን የእናንተ እገዛ በጣም ያስፈልገኝ ሰዓት ነው በቃ እንድትተባበሩ ልጠይቃችሁ ዛሬ መጥቻለሁ ምን እንደምጠይቃችሁ አብረን እናያለን በጣም ዳችው እ ናርዶስ ትባላለች መጠሬ በሚለው ዘፈን ምንድን ላይ ተሳትፋለች ና እና በጣም በጣም በቃ ቃል ስላጣዊ አገኛታለሁ ይ ከወሰንኳቸው ድንቅ ጠንካራ ሴቶች ውስጥ አንዷለች

አንደኛው ስራ ነው። ሌላኛው ደግሞ ይህንም እሷ ነች ሰራችው። በእጇ ነው የምትሰራው። ይሄን አለ። እንዳያችሁት፣ በጣም በጣም ጎበዝ፣ ጠንካራ ቃል የለኝም ስለሳ ለመናገር ስራዎቿን። አንድ ደግሞ የራሷ ቲክቶክ ላይ ገብታችሁ ሜንሽን አደረግላቸዋለሁ አይቶ ዝም ብሎ ያሉት ማለት ሜንሽን አድርገሽ ብዙ ነገር አድርገሽልኛል። ልጅ ወዶት እንደ አጋጣሚ የሰራ ነው ግን ቫይራል ወጣ። ቫይራል የሚወጣው በአንቺ ስላደረግሽልኝ መብረኻም ያሰብሽውን በሙሉ ያልታሰበ አለልኛት ነው ብዙ ነገሮችን እንዳየሹ ቤት ውስጥ ነው የሚሰራው። ቤተሰቦች ቤት ውስጥ ነው የሚሰራው ስራ ብቻን ደስ ይለኛል። እንዳየሹ የእጅ ስራ ነው፣ ድካም አለው። ቦታ ይፈልጋል። ማሽኖች ትላልቅ ማሽኖች ይፈልጋሉ። እነሱ እነሱ ነገር እንግዲህ ከፈጣሪ ጋር ለማሟላት እሱ ጥረት እያደረግኩኝ ነው። እኔ የምፈልጋው እንግዲህ የአንቺ ተከታዮች ፎሎ እንዲያረጉኝ ዩቲዩብ ቻለ የተለያዩ እናቶችንም ማስተማር ብዙ ሰው ጋር ተደራሽ መሆን እችላለሁ። ብዙ ሰው ፎሎ ካደረገኝ ያው ብዙ ሰው ጋር ተደራሽ ሆኖ ስራው መስራት እችላለሁ። ኦርደር ማድረግ ከቻሉ እኔ ለናርድ እያልኳት ያለሁት በጣም ጎበዝ ሰራተኛ ነች። በጣም ሰራተኛ ነች። በጣም ጎበዝ ጀግና ሴት ልጅ እኔ በራሷ ስትጥር፣ በራሷ ስትበረታ ሴ በጣም ነው የማከብረው፣ የማደንቀው ምንድን ነው እያልኳት ያለሁት ይህንን ሁሉ ስራ የምሰራው በእጇ ነው የራሷ ማሽን ቢኖራት በማሽን ብትሰራ ብዬ አሰብኩኝና እኔም ያቅሜን አደርጋለሁ ግን ከዛ ደግሞ እናንተም ደግሞ አካውንቷን ላስቀምጥና አካውንትሽን ሙሉ ስምሽን ነገራቸውና በርቺ ጎበዝ ማለት ነው እንጂ የሌላ ነገር እስከዛ የራስሽን ማሽን ደግሞ ኖሮሽ ትልቅ በጣም የራስሽ ትልቅ ድርጅት ነው ምትከፍቺ ደግሞ አድገ ፎሎ አድርጋችሁ ኦርዳር እንድታረጓት ነው ስልክ ቁጥሯን ከታች ያስቀምጥላችኋለሁ

ይህ የነበረን ቆይታ ይመስላል። በጣም በጣም ስላከበራችሁ፣ በጣም በጣም አመሰግናለሁ። በጣም ነው መውጣችሁ

እኔ ግን ሰርፕራይዝ ላረግሽ ነበረ፣ ፀጉር ቤት ልምጣ ብዬ ፈረንሳይ መስለሽ ግን አይደለሽም። ስሚ እና መቼ ልምጣ? የቱ

አሁን ደግሞ የምንሄደው የማርያም ትባላለች፣ ሁለት ዓመት ከሁለት ወሯ ሁናታል። ከፎቅ ላይ እንደወደቃችሁ ቲክቶክ ላይ ነው። እሷ ነው የሚያያት። አብረን ገብተን እናያታለን። እባክሽን አስታውቂ። ላም እንዴት ናችሁ? ሊያክስ እዩ እባላለሁ። ማርያም ትባላለች። የማርያም ሁለት አመት ከሁለት ወሯ ነው። እግዚአብሔር ይመስገን፣ አሁን በጥሩ ሁኔታ ላይ ትገኛለች። እና ከፈጣሪ ጋር ደግሞ የተወሰነ እርዳታ እኛ ብናደርግላት የተወሰነ ማለት በቃ አቅም ነው የሌላቸው። ብዙ ሰዎች ኮመንት ላይ የስውሯ ማርያምን እምነት ስጧት እያላችሁ ብዙ ሰዎች ኮመንት አድርጋችሁልን ነበረ እና አባቷ ስውሯ ማርያም ሄዶ እምነቱን አምጥቶ ሰጥቷታል። ያ የምታቃስተው ነገር በእምነቱ ምክንያት ቆሟል ማለት ነው እና እግዚአብሔር ይመስገን። የማሪያምን ቆማ እንድትሄድ እናድርጋት። ደግሞ ኢትዮጵያውያኖች ሁላችንም በመተጋገዝ በመረዳዳት ነው የምንታወቀው፣ እና ሁላችንም አንድ ሆነን እባካችሁ በቃ ከታች አካውንቷን አስቀምጥላችኋለን። እናቴ ትነግራችኋለች። ስምሽም ሙሉ አካውንት ሙሉ አካውንቱ የሚገባበት በአባቷ ስም ነው ማለት ነው። አማረ ቢተው ነው። ከታች ደግሞ ባንክ አካውንቱን አስቀምጥላችኋለን። እኔም ያቅሜን አደርጋለሁ። እናንተም ደግሞ ሁላችንም ተባብረን አንድ ላይ እነሱ ፊት ቆሜ ዛሬ እንደዚህ እንደጠየኳችሁ ደግሞ እነሱ ፊት እንዳመሰግናችሁ ይ ተባበሩኝ። በጣም እናመሰግናለን። እውነት በጣም ብዙ ለውጦች አይተናል በእናንተ ነው። ሁሉን ነገራቸውን ጨርሰው ነበረ እውነት ለመናገር እናንተ ጋር ስንመጣ ማለት ነው እያወራን ነበረ ከቬሮኒካ ጋር ማለት ነው። እግዚአብሔር ይመስገን እድሜ ለእናንተ ማ እስከምትሄድ ድረስ ከፈጣሪ ጋር እናንተ አብራችሁን ሆኖ ለማለት ነው የምንፈልገው። በጣም እናመሰግናለን። ናርዲን፣ ጎበዝ፣ ጠንካራ ሴት ብላችሁ ማሽኑ ተገዝቶ ማየት ትፈልጋለሁ። በማርያም ይህም ደግሞ ገንዘቡ ተሰብስቦ ለምንድን ምን ያህል እኔ የአምስት ወር እችላለሁ። የኢትዮጵያ ህዝብ ደግሞ የፊዚዮቴራፒያን ያስፈልጋችኋል። እሷን ቁጭ ብሎ መጠበቅም ሌላ ብዙ ድካም ይጠይቃል። እና እባካችሁ እኔ እንድታኮርኝ በጣም እንስቃለን ደግሞ እንደዚህ እንደሆነ ደግሞ ተሰብስበን ደግሞ እንስቃለን። ለያትን በጣም አመስገን እፈልጋለሁ። የራሷ ሬስቶራንት አላት። እሷም ጋር ንገሪያቸው። መድሐኒዓለም ጀርባ ሬስቶራንት ይባላል። ምሳሌ ሬስቶራንት እንገናኝ ሁላችንም